በዚህ በመከራ በስቃይ ነው እናት ያሳደገችን። አባትም እንደዛው፣ እናትን ሲከድም የነበረው አባት ነው፣ ሲንከባከብ የነበረው አባት ነው። ከተወለድን በኋላ ቀን ይወጣል፣ ታውቃላችሁ። እንግዲህ ወንዶች ስራ ቦታ ሂዶ ላቡን ጠብ አድርጎ ከስንቱ ተገላም ሰው እየገለመጠው እያመናጨቀው፣ ስራ የሆነ ነገር ርዝቅ እሺ፣ መግባት አለብኝ፣ ሐላል ከስብ ፍለጋ ደከመኝ ሰለቸኝ ሳይል ራበኝ ጠማኝ ሳይል ሩቅ ነው ቅርብ ነው ሳይል ይከብዳል ይቀላል ሳይል በተለያየ ስራ ዘርፍ ተሰማርቶ የሚደክመው የሚለፋው እናትን ለመንከባከብ ልጅን ለማሳደግ ለመንከባከብ ነው። በዚህ መከራ ነው፣ በዚህ ትግል ነው ለአካለ መጠን ደርሳችሁ ትልቅ መሆን የቻላችሁ። ስለዚህ እንዳትረሱ። ለዚህ ነው በወላጆቻችሁ ዙሪያ ላይ አደራ ሚለን አላህ አደራ ወወሰይነል ኢንሳነ ቢዋሊደይህ በወላጆቹ የሰውን ልጅ አደራ አለው። ኢህሳን ማለት እነሱ ያዘዙህን ነገር መፈፀም ብቻ ሳይሆን ከራስህ ምን መልካም ነገር ላድርግላቸው ምን ጥሩ ነገር ላድርግላቸው ብለህ ተጨንቀህ ተጠበህ ምን ባድርግ ይደሰታሉ ልትል ይገባል ይህን ክብደት አላህ ሱብሐነሁ ወተዓላ እኛ በምንችለው መጠን ሊሆን ይችላል የገለጸልን። በተግባር መሬት ማውረድ በምንችለው መልክ ተቆጥሮ የተቀመጠልን የተገለጹልን ነገራቶች አሉ። ከነዛ ውስጥ አንዱ አላህ ሱብሓነሁ ወተዓላ በቁርአን ምን ይላል? አንሽኩርሊ ወሊዋሊደይክ ይላል። አንሽኩርሊ ወሊዋሊደይክ ይላል። እኔን አመስግነኝ ወላጆችን አመስግን ይላል። እኔን አመስግነኝ ወላጆችን አመስግን ይላል። አላህን ማመስገን ዋጅብ ነው። ግዴታ ነው። አላህን ምናመሰግንበት ብዙ ጸጋዎቹ አሉ፣ ብዙ ንዕማዎች አሉ። አላህን እናመሰግናለን። እኔን ብቻ አይደለም ወላጆችን ጭምር አመስግን። እኔን ብቻ አይደለም ወላጆችንም ጭምር አመስግን። ኢላ አላህ ስብሓነ ወተዓላ ወላጆቻችንን እንድናመሰግን ታዘናል። ሹክረን እንድንላቸው ጀዛኩምላህ ኸይር እንድንላቸው ታዘናል። ይህ አላህ ትእዛዝ ነው። ከኛ ውስጥ ስንቶቻችን ወላጆቻችን እናመሰግናለን? ይሄ አላህ ትእዛዝ ነው። የአላህ ትእዛዝ ነው። አንዳንድ ሰው ወላጄ ለእኔ ምን አደረገልኝ፣ እናቴ ለእኔ ምን አደረገችልኝ ብሎ ለመውቀስ ሚዳዳው ሰው አለ። ወላጆች በምንም የሚወቀሱበት አጀንዳ የለም። ምናልባት አንተ ወደ ኩፍር ወደ ሽርክ ወደ ቢድዓ ወደ ተለያየ ወንጀል እንድትሄድ ሰበብ ሁነው ከሆነ ሊሆን ይችላል። አለበለዚያ ግን ዓለማዊ በሆነ ነገር ዱንያዊ በሆነ ነገር ወላጆችን መውቀስ አይቻልም። ታውቃላችሁ፣ አባት በልጅ አይከሰስም፣ እናት በልጇ አትከሰስም። በሆነ አጋጣሚ አላህ አድርገውና ወላጆች ልጆቻቸው ላይ አደጋ ቢፈጥሩና ቢያደርሱና ልጁ ቢሞት ቅሳስ አይደረግም። አባት ላይ የአባት አጀንዳ ከባድ ነው፣ ደረጃው ትልቅ ነው። ወላጅን መክሰስ አይቻልም። በአንድ ወቅት አንድ ሰው መጣ፣ ረሱል ጋር ሰለላሁ አለይሂ ወሰለም። የአላህ መልእክተኛ ሆይ አላቸው፣ አባቴ ንብረቴን ወሰደብኝ አላቸው። ክስ ነው የሚመሠረተው፣ አባቴ ንብረቴን ወሰደብኝ ብሎ ሲላቸው፣ ምን ብሎ መለሱለት? አንተ ወማሉከ ሊአቢክ አሉት። አንተም ንብረትህም የአባትህ ናችኋል። ምን አባትህ ወሰደብኝ ትላለን? አንተ ራስህ የማን ሁነህ ነው? አንተ የማን ሁነህ ነው አባትህ የምትከሰው? አንተ እኮ የአባትህ ነህ። አንተ የአባትህ ነህ። አባትህ አንተን እናትህ አንተን እንደፈለገች ማድረግ ትችላለች። እንደፈለገች ልብ ብላችኋል፣ እንደፈለገች ከቁርአኑ አንቀጽ ጋር መጣበታለሁ እና አላህ ስብሓነው ተዓላ ወላጆቻችንን አመስግኑ ብሎ አላህ ዞናል። እስኪ ሁላችሁም አመስግኑ፣ ወላጆቻችሁ አመስግኗቸው። ምን አላችሁ? እናመሰግናለን አላችሁ። አልሰሙም ማ በቴክስትም ቢሆን እናቴ አመሰግንሻለሁ በትለ ወጣቶች፣ አባቴ አመሰግንሃለሁ ብላችሁ ቴክስት አድርጉ። አጠገባችሁ ካለ እዛው እናትሽ አጠገበች ካለች አመሰግንሻለሁ በያት። ይህ አላህ ትዕዛዝ ነው። ዳዕዋም የምንሰማው ለመተግበር ነው ወይስ ጊዜ ለማሳለፍ ነው? ለመተግበር ነው አይደለም። ከላስ አሁኑ ተግብሩ። ቴክስትን ይጽፈላ ይሆኝ ያላ ተረበ ለወላጆቻችሁ አባቴ አመሰግንሃለሁ ስልክ ደውላችሁ፣ ቢሆን እናቴ አመሰግንሽ አለው፣ ሹክረን እያላችሁ ነው ይጠበቁኝ ነው ቴክስቴ ማይ ጽፏሉ በሀያት የሉ ማለት ነው። አላህ የጀነት አድርጋቸው። በሀያት የሌሉት አላህ የጀነት አድርግ። ወይስ ሞባይል የላቸው ትክስቱን ይጻፋችሁ ሽኩረን ያላችሁ አላህ ይቀበላችሁ፣ አላህ ይቀበላችሁ። በኸይር መዝገብ አላህ ያስፍርላችሁ። የአላህን ትእዛዝ ተከትለን በምንተገብረው ነገር አላህ ይወድልናል፣ አላህ ይቀበለናል። ብዙ ጊዜ እኛ ችግራችን ምንድን ነው? የሆነን ኸይር ሥራ እንሰማና በኋላ አደርገዋለሁ እንላለን። በኋላ ደግሞ ሸይጣን መሃል ላይ ይገባል። በኋላ እንዳናደርገው ሸይጣን መሃል ይገባል። እንደሰማን ወዲያው ተግባራዊ የምናደርገው ከሆነ ግን ሸይጣንን አሸነፍን ነፍስያንም አሸነፍን። የአላህንም ትእዛዝ ፈጸምን ተገበርን ማለት ነው። ይህ ምስጋና የቃል ብቻ አይደለም። አመስግኗቸው ብሎ ሲል አላህ ወላጆቻችሁን፣ የቃል ብቻ አይደለም። በጉልበትህ ወላጆችን ከድም ይህ ማመስገን ነው። በገንዘብህ ወላጆችን ከድም ይህ ማመስገን ነው። አላህ በሰጠህ ዕውቀት፣ አላህ በሰጠህ ችሎታ ወላጆችን አገልግልበት ይህ ማመስገን ነው። በቃል ብቻ አመሰግናለሁ አመሰግናለሁ እያልክ መሸወድ እንዳይሆን። እናት በተለይ በትንሽ ነገር ነው የምትመኘው። እማ ወድሻለው እኮ ካላት በቃለቅ ቀልቧን ይዞ ጠፋ። እንዲህ ሽወዳ አይደለም ያዘዘው አላህ ነው። እናትን በቀላል ነገር ልትሸውዳ ትችላለ። ምትወዳት ምታፍቅራት ምትንከባከባት ልትመስል ትችላለ። አላህን ግን መሸወድ አይቻልም። አላህን ማታለል አይቻልም። ስለዚህ አደራ ምን ለወላጆቻችን በምናደርገው በጎ ነገር መልካም ነገር ከወላጆቻችን የምንጠብቀው ምንም ነገር መኖር የለበትም። ምንም ነገር መኖር የለበትም። ልብ በሉ ከወላጆቻችን አንድ የምንጠብቀው ነገር የለም። አላህ ለዚህ ነው እኛ ከመወለዳችን በፊት ለእኛ የዋሉትን ውለታ አላህ ነገረን። አሁን ምንም ነገር አትጠብቁ ከእነሱ ነው፣ ምንም ነገር አትጠብቁ ከእናንተ ነው እንጂ ለወላጆቻችሁ የምታደርጉት ነገር የሚነገረው። ወላጆች ለእናንተ ምን ማድረግ አለባቸው የሚለውን ነገር እናንተ መጠየቃችሁ ያን መፈተሽ መመርመራችሁ፣ እናንተ ከእናንተ የሚጠበቀው ወላጅን ማመስገን፣ ወላጆችን መከደም፣ ማገልገል። አንዳንድ ሰው አለ ወላጆቹን ይኸድምና የሆነ ወይ ብር ይልክላታል ወይ የሆነ ዕቃ ይገዛላታል። ድዋ አድርግልኝ ይላል። ለምን ለድዋ ነው የገዛህላት። ዱዓ ልታስደርጋት ነው አንድ ነው የተለመደ አባባል አለ የእናቱ ዱዓ አለው የአባቱ ዱዓ አለው የወላጆቹ ዱዓ አለው ወላጆቹን በደንብ ነው ዱዓ ያስደርገው ይህ አባባል በሸሪዓ የለም ወላጆቻችሁ ዱዓ አስደርጉ የሚል ነገር የለም ያለው ምንድ ነው አገልግሉ ነው ዱዓህን ሓጃህን ሚያሳካው መከደምህ ዱዓ ነው በራሱ እናት ዱዓ ባታደርግም በቃላ በአንደበቷ አባትም በአንደበቱ ዱዓ ባያደርጉ ወላጆች፣ አንተ ለወላጆች የምታደርገው ሂድማ አገልግሎት፣ እንክብካቤ በራሱ ዱዓ ነው። በቃ እሱ ላይ ትኩረት ማድረግ አለብህ እንጂ ከአንደበታቸው የሚወጣው ነገር ላይ አይደለም ትኩረት ማድረግ አለብህ። ቅድም እንዳልኳችሁ ነው። ምንም ሳይህድማት ምንም ሳያደርግ እስኪ ዱዓ አድርግልኝ ልጅሽ አይደለው በልጅሻ ጨክኝ መቼም እስኪ ዱዓ አድርግልኝ ዱዓ ልታረግለት ትችላለች። ምን አድርገው ይላት? ምን ኺድማ ላይ ባዶ ነው፣ አገልግሎት ላይ ባዶ ነው፣ ዜሮ ነው። መላሽ ላይ ግን አንደኛ ነው። አንጀት በበብላት ማት እዛ ላይ ትኩረት አናድርግ። አዎ የወላጆች ዱዓ መቅቡል። ወላጆች ለልጆቻቸው የሚያደርጉት ዱዓ መቅቡል። አንታስ አስገድዳቸው ግን አይደለም፣ በግድ የሚደረግ አይደለም። ከቀልባቸው ዱዓ ሲያደርጉ ለአላህ ብለው ዱዓ ሲያደርጉ ዱዓቸው መቅቡል ነው። እና ወላጆችን የምንከድመው የምናገለግለው፣ የምንንከባከበው ከእነሱ ምላሽ ፍለጋ መሆን የለበትም። ወይም ዱዓ ፍለጋ መሆን የለበትም። ለየት ለዓለማዊ የሆነ ጥቅማ ጥቅም ፍለጋ መሆን የለበትም። ወላጆችን ስንንከባከብ ምንፈልገው ከአላህ ነው። ያዘዘንም አላህ ነው። ያዘዘን አላህ ነው።

የአላሁ ቁጣ ለመዳን የአላህን ውዴታ ለማግኘት ወላጆችን አስደስት፣ ወላጆችን ከድም። በአንድ ወቅት አንድ ሰሐባ መጣና ለረሱላችን ሰለላሁ አለይሂ ወሰለም አላቸው፣ አህቢርኒ ቢአሐብል አዕማል ኢለላህ አዘወጀል፣ አላህ ዘንድ ምርጥ የሚባል ዕባዳ ጥሩ የሚባል ከይር ስራን ይንገሩኝ አላቸው። ምን ብለው አሉት? አሰላቱ አላ ወቅት አሉት ሰላትን በወቅቱ መስገድ ነው አሉት። ከዚያስ ብሎ ጠየቃቸው። ብሩል ዋሊደይን፣ ብሩል ዋሊደይን፣ ለወላጆች መልካም መሆን፣ ለወላጆች ጥሩ ማድረግ። ከዚያ ቀጥሎ ከሰላት ቀጥሎ ወላጆች ናቸው አሉ ረሱል ሰለላሁ አለይሂ ወሰለም። አላህ ዘንድ ተወዳጅ የሆነ ነገር ብሎ የጠየቃቸው እንጂ ወላጆች ዘንድ ተወዳጅ የሆነ ነገር ብሎ አልጠየቀም። አላህ ዘንድ ምርጥ ሥራ

እነዚህ የወላጆችን ሀቅ በተመለከተ አላህ በዝርዝር የጠቀሰው አንድ ቁርአንን ቀጽል አንሳ። እኛ ራሳችንን ቼክ ማድረግ አለብን። እዛ ላይ ምን ይላል አላህ? ወቀዶ ረቡከ አላ ተዕብዱ ኢላ ኢያሁ። ጌታ ወሰነ፣ አዘዘ፣ ግድ ያደረገ ከኔ በስተቀር ማንንም አታምልኩ። ለማንንም አታገበድዱ። ከኔ በስተቀር ማንንም አትፍሩ ይላል አላህ ከእኔ በስተቀር ማንንም አትከጅሉ ይላል አላህ። ከኔ በስተቀር ማንንም አትፍሩ ይላል አላህ። ከእኔ በስተቀር በማንም አትመኩ ይላል አላህ። ከኔ በስተቀር ማንንም ድረስልኝ፣ አድነኝ አትበሉ። ከኔ በስተቀር ማንንም ችግርን፣ ጉዳይህን የምትነግረውና የሚያሳካልኝ አካል አለ ብለህ አታስብ፣ አትመን። እኔም ብቻ አምልክ ይላል አላህ። ከዛ ቀጥሎ ወቢል ዋሊደይን ኢሕሳና ለወላጆቻችሁ መልካም ሁኑ መልካም አድርጉ፣ አለው። ይህ መልካም የሚለው ነገር ድፍን ቃል ካልተዘረዘረ በስተቀር አንዳንድ ሰው እያስከፋም መልካም አድርጋለሁ ብሎ ሊያስብ ይችላል። ያ እንዳይሆን በዝርዝር አስቀመጠው። አላህ ምን አለ? እማ የብሉገነ ዒንደከል ኪበረ አሐዱሁማ አው ኪላሁማ

ልጆች አሉህ እናትህም ደግሞ አለች። ምስትም ልጅም ላይኖርህ ይችላል። ትልቁን አለን። እናትህ አለች፣ አባትህ አለ። ሸምግለዋል ይላል አላህ። ሸመገሉ ወጣቱ ነው እያሉ በግራም በቀኝም ታዛዥ እንድትሆንላቸው ያደርጉሃል። በመኮርከምም ይሁን በምንም ይሁን ከእነሱ ስርዓት አትወጣም። ወጣት ከሆኑ ሲሸመግሉስ የአልጋ ቁራኛ ሲሆኑ በከዘራ ሲሄዱ መጸዳጃ ቤት መሄድ ሲያቅታቸው ተናግረው ማሰማት ሳይችሉ ድምፃቸው አንሶ ሰው የሚናገረውን አይሰሙም። ጆሯቸው ደክመዋል፣ ዓይናቸው ደክመዋል፣ ጉልበታቸው ደክመዋል። የዛኔ ምን መሆን አለብህ አለ አላህ ሱብሓነ ወተዓላ። ወላጅ ወጣትን ጎን ወላጅ ነው፣ ሐቁ ያው ነው። ግን አላህ ወላጆች በሚሸመገሉበት ጊዜ ያለውን ሁኔታ በማንሳት አጥብቆ ተናገረ። እና የዛን ሸምግሎ አንተ ጋር ሲሆኑ ፈላ ተቁል ለሁማ ኡፍን ኡፍ አትበላቸው፣ ቦህ አትበላቸው፣ እጭ አትበላቸው፣ በንግግር አታመናጭቃቸው፣ በንግግር አትሰላቸው ቃል ቃል አብዱላህ ብን አባስ ሲተርጎሙን ይላሉ። ይህን ሲፈስሩ ወላጆችን ሚያመናጭቅማ ማን አለ በንግግር? አላህ ለማለት የፈለገው አሉ አላህ ለማለት የፈለገው ቀጥሎ ከሚያነሳው የቁርአን አንቀጽ ጋር አያይዞ ነው ይህን ሐሳብ ሚያነሱት። ቀጥሎ ምንድን ነው የሚለው? ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمه وقل رب ارحمهما كما ከማ ረባ ያኒ ሰጊራ ሕፃን ሁኜ ተንከባክበው እንዳሳደጉኝ አሁን አንተ እዝንላቸው ተንከባከብልኝ ብለህ አላህ ለምን ይላል? አላህ ይህን ለወላጆቻችን መሆን ያለብንን ነገር ሲነግረን ወዴት መለሰን? ወደ ሕፃንነታችሁ ተመለሱ፣ ያን ጊዜ አስቡት ይላል አላህ። ሕፃን እያላችሁ የነበራችሁበትን ጊዜ አስቡትና ወላጆቻችሁ ለእናንተ ሕፃን ባላችሁበት ጊዜ የሆኑላችሁን ያህል አሁን እናንተ እነሱ ሲሸመግሉ እንደዚያው ሆኑላቸው ነው መልእክቱ። እኛ ሕፃን እያለ የምንነበር ወላጆቻችን ለእኛ ሽንታችንን አይጠየፉ፣ ዋሽንት ይሁን ዐይነ ምድር ይሁን አይጠየፉ። በላይ ላይዋ በእናት ላይ ላይ ሸንተሃል

ሽንት ቤት አትሄድም፣ አልጋ ላይ ነው የሚሸነው። አባትም እንደዛው ሊሆን ይችላል። አንተን የምታጸዳዳት፣ አንተን የምታጎርሳት፣ አንተን ፍጣውን የምትጠርግላት፣ አንተን ሽን፣ ሁሉ ነገር የምትንከባክቡ አንተነህ። ሰውነቷን የምታጥበው፣ ልብሷን የምትቀይረው። የዛኔ ዋ ትሰላችና ዋ ኦፍትልና ፈላ ተቁል ለሁማ ኦፍን። በሸመገሉ ሰዓት ጉልበት በከዳቸው ሰዓት በታመሙ ሰዓት እላቸው ነው ይወልደ። አንተ ህፃን እያለህ እኮ እንደዛ አላሉ። መቼ እንደዛ አሉ? እነሱ ደስ እያላቸው ነበር እኮ ሲከድሙ። የነበረው አንድ ወጣት እናቱን አዝሎ ተሸክሞ ሐጅ አስደረጋት አሉ። ሐጅ አስደርጓት፣ ከባድ ነው ሐጅ። ሐጅ የሄደ ሰው ያውቀዋል የሐጅን ክብደት፣ በጣም ከባድ ነው። እንኳን ሰው ተሸክመህ አይደለም ብቻህን ሐጅ አድርጉን መምጣት በጣም ይከብዳል። ተሸኪሚ ነው፣ እናትህን ሐጅ አስደረኩት ሐቋን አልተወጣሁኝም ወይ? ሐቋን ማ ለመውጣት ገና ነህ፣ ግን ኸይር ሰርታ አላህ ይቀበለ። አሁን አንተ ለእናተ አደረኩም የምትለው ነገር ህፃን ሆነህ ስትራመድ ድግድግ ስትል ዱብ ስትል መሬት ላይ ድንግጥ ያለችውን ያህል አልደረስክ ማለት። ስትወድቅ የደነገጠችውን ድንጋጤ አልደረስክም። ምንም ነገር ብታደርግ ሐቋን ተወጣ አትባል ማለት ሲጀመር በንያ ትለያያላችሁ። ንያው ምንድን ነው? እናት አንተን ስትንከባከብ ስታሳድግ፣ ልጆቿን ለማዕረግ ይደርስልኛል፣ ለወግ ትደርስልኛለች ከፍተኛ ክብር ታገኝልኛለች ጥሩ ነገር እየተመኘች እየነየተች ነው ስታሳድግ ስትንከባከብ የነበረው አንተ ግን ወላጆችን ስትንከባከብ መች ይሞታሉ ሞቱብኝ ወይ እያልክ ነው የምትረዳቸው በአንተ አእምሮ ወላጆች ሞትን እያሰብክላቸው ነው ሞትን እየተመኘህ ነው ሞት ቀልብ ላይ ሆኖ ነው የምትኸድማቸው ወላጆች ግን ልጃቸውን ሲንከባከቡ ሞት አይታሰባቸውም እድገት ነው ከፍታ ነው፣ ጭማሪ ነው፣ መሻሻል ነው። ስለዚህ ትገናኛላችሁ። እነማ ለአዕማሉ ብንያት ወእነማ ሊኩል እምሪኢን ማነዋ በንያም አትገናኝ ግን፣ አቅም በቻለው መጠን ታገል፣ ልፋ፣ ጥረት አጅር ታገኛለ። ከአላ ዘንድ ነው የወላጅን ሐቅ አንድ ሰው በምንም መልኩ ሊወጣው አይቻልም ሲባል አንድ ነገር ግን አስቀመጡ ረሱላችን ሰለላሁ ዓለይሂ ወሰለም አንድ ሰው የወላጆቹን ሐቅ በምንም ምንም ቢኸድማቸው ተወጣ አይባልም። ምናልባት ወላጆቹ በሆነ አጋጣሚ ባርያ ሆነው ባርያ ሁነው አግኝቷቸው ከባርያነት ነጻ እንዲወጡ የሚችለው ሁሉ ከፍሎ ነጻ ካወጣቸው የዛን ሐቃቸውን ተወጥተዋል ማለት ይቻላል። አለበለዚያ በከደምክ ቁጥር አጅር ታገኛለህ ነው እንጂ የምትባለው፣ ሐቃቸውን ተወጥተሃል አይባልም። ያሉት ፈላ ተቁል ለሁማ ኡፍን ወላ ተንሃርሁማ። አትከልክላቸው፣ አትከልክላቸው። የፈለጉትን ነገር ያድርጉ፣ የተሰማቸውን ነገር ያድርጉ። አንተ የወላጆችህ ነህ፣ አንተም ኅብረትህም የወላጆች ናቸው። አምጣ ብር፣ ስጥ፣ እዚህ ቦታ ውሰደኝ፣ መውሰድ እንዲያደርግ እሺ፣ ከአንደበት እሺ እንጂ እምቢ አይባልም ለወላጅ።